በጣም በሚደንቅ ሁኔታ ክርስቶስ በመስቀል ላይ ሆኖ ከኃጢአት ብቻ አይደለም ያነሳል። እሱ ደመግቡ አልነበረም፣ በሱ ቁስል እኛ ተፈወስን። ኢሳያስ የሚነግረን እኛ ከአዳም ጥፋት በኋላ እግዚአብሔርን የምንመስልበት ውበታችን ተጨማዶ ጠፍቶ ነበር። አተነው ነበር ሳይሆን ጠፍቶ ነበር፣ ደብዝዞ ነበር ክርስቶስ ያንን ሊመስልን ሊመልስልን በደም ታልቦ በደም ተውቶ በጣም በሚደንቅ ሁኔታ በመስቀል ላይ ሆኖ ውበታችንን መለሰልን። ይሄ ሰዋዊ ውበታችንን፣ የነፍስ ውበት ብቻ አይደለም ሰው መሆናችንን መለሰልን። የሚሰሩትን አያውቁምና ይቅር በላቸው። ምን ያህሎቻችን በዚህ ውስጥ እንኖራለን? ክርስቶስ ይሄንን አድርጎ በመልካምነት ክፉ ያደረጉበት በመልካምነት ተገለጸ። ሰው መሆን ስንጀምር ያ የምናደርጋቸው ነገሮች ሁሉ፣ ለሁሉ ነገር መጨነቅ እንዳለብን እንረዳለን።